ሰላም አለይኩም ወረሕመቱላሂ ወበረካቱህ። ተከብራችሁ የህል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉም ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉም ሰላም ሰላም ብያለሁ። ሰላማችሁ እንዴት ሮ መተን እንዴት ነው? ስራ ጋር እንዴት አድርጎ ይዟችኋል? ይሄ የምቻችኋል? ዘና እያላችሁ ፈታ እያላችሁ ነዋ። ፈታ ፈታ በሉ። ፈታ ዘና ዘና ዘና እያላችሁ ማለት ነው አላህ ይገዛም ፈጣሪ ይገዛል እንላችኋለን እንደት ነው ሁሉም ሰላም ነው ቡና ተጠጥቶ ከማን ነው ጠጥተህ እና ዛሬ የመጣሁት ነገር እንግዲህ ቡናችን ፉት ፉት እያልን ማለት ነው እስቲ እኛ አገራችን ሰዎች እኮ እንግዲህ ነበር የሰው ስም ሊያነሱ ሲሉ አሉ ቡና ይጠጣሉ አሉ እና ቡና እየተጠጣ ነው አሉ። የሚነሳው እና እኛ ደግሞ እንዲህ አገናኘን እና እንደት ናችሁ ደህና ናችሁ አማን ናችሁ ሁላችሁም ሰላም ናችሁ ዝግ ይበል እናማ የምላችሁን ነገር ቢኖር ማለት ዛሬ መጥቻለሁ መጥቻለሁ። እንግዲህ ዛሬ ሩታ ፍቅር አብር ተገናኝተው ማለት ነው እንዴ መሳኖ መሳኖ እና መሳኖ ተገናኘና ማለት ነው እንዴ። ግን ፍቅር እንዲዚህ ያለሽ ልጅ ነሽ እንዴ? የኔ እናት የኔ ምስኪን የኔ የዋ የኔ ጨዋ ማለት ነው እንዲህ ላይ በጨዋነት በተሞላበት ነገር ስትንትን ስትል በጣም ነው ልብ የሚነካቲ ማለት ነው። እና ሩትዬ አዎ ቆንጆ አድርገሻል፣ በጣም ደስ ይላል። ምክንያቱም ከሰው ሀገር ምንም ጥቅም የለውም፣ ምንም ትርፍ የለውም። ትርፉ ልፋት ነው፣ ዲካም ነው። ግን በሀገርሽ ላይ እናቴ ዘናየልሽ እየሰራሽ እናቴ፣ እኛ ዛሬ በገባ ምን ነው በሀገራችን እያልነው እና የሰው ሀገር ምን ይሰራልሽ እናቴ፣ ሀገርሽን አዲያ ማናግሊያ ያርግልኝ በይ። ተሃርሽ ግን ያው ዱባይ እንፈልጋለን አሁን ዱባይ እንድትታዩ እንፈልጋለን። እና ዱባይ ደግሞ ለስግየት አይደለም እንድትታዩ ለሰርግሽ። አዎ ግን ፍቅርን አደራ ያሉ ስታዩ ይሄን ይዩዋ። እውነት በጣም ማለት ያኔ ተሰርዟል ስትል ማለት አላውቅም። ፍቅር በጣም የዋህ እንደወደች ያወቅኩት አሁን ነው። ምክንያቱም አሳዘነችኝ ራሱ አለቀሰች። እውነት ስታለቅስ ልብ እንትን ይላልና የኔ ውድ ማለት ነው እንኳንም ታረቃችሁ እንኳንም ሰላም ወረዴ። ዋናው መቼም ለሰው ሰላም አይደለም ሰላም እኮ ተውሉን በላይ ተጣፍጣለች ያይሻላል

ሩትም እንኳን ደስ ያለሽ እንላለን። መብሩክ፣ መብሩክ፣ መብሩክ፣ መብሩክ ብለና መብሩክ። ታሪኩ እናቴ ተጣልቶ መታረቅ እኮ በጣም ደስ ይላል፣ ከምንም በላይ እና እውነት በጣም ደስ ይላል። እንግዲህ በዚሁ መልካም መልካም ነገር፣ ደህና ደህና ነገር እየሰራችሁ እንትን በሉ። እንግዲህ ነው ዲኑ እየተሰሩ ጋር በኋላ ሰምታችኋለሁ። አዎ ምርጥ የምታርጋችሁ ስራችሁን አቅርቡልን። እኛ ለመከታተል አለን ዝግጁንን እናንተ ለማቅረብ እኛ ለመከታተል ማለት ነው የኔ ወዶችና ና እንዴ ዘና እያላችሁ በሀገራችሁ ላይ ስሩ ደግሞ ምስኪን የምትረዱ ያድርጋችሁ መልካም መልካም ስራ ስሩ ውለዱ ክበዱ ብለናል እንግዲህ አዎ ካናዳው እንኳንም ተሰረዘ ብለናል መሰረዙ ደግሞ በጣም ደስ ይላል ምክንያቱም ይሰራል የ ሰው ሀገር የሰው ነው ስለዚህ ምንም አይጠቅም ብዬ ነው የማስበው። ና በጣም ደስ ይላል፣ ደስ ብሎናል። መብሩክ ብለናል። መብሩክ መብሩክ መብሩክ ብለናል። አዎ እና ፍቅርዬ እኔ ውድ ከምንም በላይ እውነት ዋህ እየዋህ ጨዋለች እንደሆነ ሻሁን ነው የታወቀው። እና በዙ ቀጥይበት እንላለን